ጤና ይስጥልን ውድ የገዳ ሚዲያ ኔትወርክ ተከታታዮች የዛሬ የአማርኛ ዜናችን ይዘን ቀርበናል። በቅድሚያ ዋና ዋና ዜናዎች፤ ሆሮ ጉድሩ ወለጋ ዞን ጃርተ ጃርደጋ ወረዳ በፋኖ ጥቃት አስር ሰዎች በላይ ተገደሉ። ድምፃዊ አንዷለም ጎሳ ለሶስተኛ ጊዜ ፍርድ ቤት ቀረበ። አንድ የመከላከያ ሰራዊት አባል በአስገድዶ መድፈር ወንጀል ተከሶ ተፈረደበት። በባሌ ተራሮች ብሔራዊ ፓርክ ምክንያት በመንግስት እና በህዝብ መካከል ግጭት ተቀሰቀሰ። እነዚህ የዛሬ መረጃዎቻችን ነው። እስከ ዜናችን ፍጻሜ አብራችን እንዲሆኑ እየጋበዝ በቀጥታ ወደ ለዛሬ እያዘጋጀንላችሁ ዜናዎቻችን እናልፋለን። በሆሮ ጉዱሩ ወለጋ ዞን ጃር ደጋ ጃርቴ ወረዳ በፋኖ ጥቃት አስር ሰዎች በላይ ተገደሉ። በሚያዝያ 6 2025 ከጠዋቱ 12 ሰዓት ላይ በጽንፈኛው አማራ ፋኖ በተፈጸመው ጥቃት ቢያንስ አስር ንጹሐን ዜጎች መገደላቸው ተሰምተዋል። የጃርቴ ጃርደጋ ወረዳ አስተዳዳሪዎችና የቀበሌ አስተዳዳሪዎች ሕዝቡ ወደ ቤታቸው ለመመለስ ምንም አይነት የደህንነት ዋስትና ሳይኖር ወደ ቤታቸው እንዲመለሱ ሲያደርጉት ለመመለስ ፍቃደኛ ካልሆኑ መሬታቸውን ለሌላ ወገን እንደሚሰጡ ገልጸው ሕዝቡ ወደ መኖሪያ ቤታቸው ሲመለሱ በቅርቡ የሰፈሩት የፋኖ ኃይሎች የሐሮ አቦ ቀበሌ ላይ ጥቃት ሰንዝረው አስር ሰዎችን በአንድ ቦታ መገደላቸውን ተዘግበዋል። የተጎጂ ቤተሰቦች ለገዳ ሚዲያ ኔትወርክ እንደተናገሩት ግድያው የተፈጸመው የነበረው የፀጥታ ችግር ተረጋግተዋል፣ በማለት ሕዝቡን ወደ ቤት የመለሱት የመንግሥት ታጣቂዎች የጸጥታ ኃይሎችን በመመደብ ሕዝቡን የሚጠብቁ ባለመሆናቸው ነው። የድምፃዊ አንዱ አለም ጎሳ ጠበቃ ቀነኒ በርካታ ጊዜ ራስዋን ለማጥፋት መመኮሯን ከማስታወሻዋ ላይ ተገንዝቤ ያለው ሲል ተከራከረ። የድምፃዊ አንዱ አለም ጎሳ ጠበቃ ቀነኒ በርካታ ጊዜ ራስዋን ለማጥፋት መመኮሯን ከማስታወሻዋ ላይ ተገንዝቤ ያለው ሲል በችሎቱ ተከራከረ። በፍቅር አጋሩ ግድያ ቀነኒ አዱኛ ተጠርጥሮ በእስር ላይ የሚገኘው የአፋን ኦሮሞ ድምፃዊ አንዱ አለም ጎሳ ዛሬ መጋቢት 29 ቀን 2017 ዓ ም ለሶስተኛ ጊዜ ፍርድ ቤት ቀረበ። ተጠርጣሪ ወንዳለም ጎሳ ዛሬ ጠዋት አራዳ የሚገኘው የፈደራል ፍርድ ቤት ከጠበቃው ጋር በቀረበበት ወቅት ፖሊስ በተሰጠው 12 የምርመራ ቀናት ውስጥ ያሰባሰበውን መረጃ ለችሎቱ አቅርበዋል። ዛሬ በዋለው ችሎት ፖሊስ መጋቢት 17 ቀን 2017 ዓ.ም በተሰጠው 12 ተጨማሪ የምርመራ ቀናት ውስጥ በሞዴል ቀነኒ አዱኛ ሞት ላይ 15 ተጨማሪ የሰዎች በአጠቃላይ የ28 ሰዎች ማስረጃዎችን ማሰባሰቡን ገልጸዋል። እንዲሁም በቀነኒ መኖሪያ ቤት ውስጥ የሚገኝ ምንጣፍ ላይ የተደረገው ምርመራን ጨምሮ የተለያዩ ናሙናዎችን በመውሰድ ለፎረንሲክ ምርመራ ለፌደራል ፖሊስ መላኩንና የምርመራ ውጤት ግን እስከ ዛሬ አለመድረሱን ገልጸዋል። በተጨማሪም በመዋቿና በተጠርጣሪው የእጅ ስልክ ላይ ምርመራ እንዲደረግ ወደ ብሔራዊ መረጃና ደህንነት አገልግሎት ተልኮ የምርመራ ውጤት እየተጠበቀ እንደሚገኝ ለችሎቱ አስረድተዋል። የተጠርጣሪው ጠበቃ የቀናኒ አዱኛ የማስታወሻ ደብተር በእጁ ላይ እንዳለ ለፍርድ ቤቱ ገልጸዋል። በማስታወሻ ደብተሩ ላይ ቀናኒ ብዙ ጊዜ ራሷን ለማጥፋት ከመጠን በላይ መድኃኒት መውሰዳን መረዳቱን ለችሎቱ ተናግረዋል። የሞቷ ምክንያትም በዚህ ጋር የተያያዘ ነው ሲል ተከራክረዋል። ፍርድ ቤቱ በበኩሉ የሁለቱንም ወገኖች ክርክር ካዳመጠ በኋላ ፖሊስ ያቀረበውን የምርመራ ውጤትና በሁለቱም ወገኖች የተነሱትን ጥያቄዎች መርምሮ ውሳኔ ለመስጠት ለነገ መጋቢት 30 ቀን 2017 ዓ.ም ም ከጠዋቱ 3 ሰዓት ላይ ቀጠሮ ሰጥቷል። አንድ የመከላከያ ሰራዊት አባል በአስገድዶ መድፈር ወንጀል ተከሶ ተፈረደበት። በምስራቅ ወለጋ ሐሩ ወረዳ የመከላከያ ሰራዊት አባልና መቶ አለቃ የሆነው ሰው ከፍቅረኛዋ ጋር ለማደር አድርጋ ይዛ የነበረችው ሴት ፍቅረኛዋን ካባረረ በኋላ እሷን በመድፈር ተከሶ በእስራት መቀጣቱን የወረዳው ፍርድ ቤት ፕሬዝዳንት ተናግረዋል። ተጎጂዋ ከፍቅረኛዋ ጋር ለማደር ወደ ሆቴል ሄዳ መኝታ ቤት ከገቡ በኋላ መቶ አለቃ ፍቃድ ሲሳይ የተባሉ የመከላከያ ሰራዊት አባል ፍቅረኛዋን አስገድዶ ደፈራት። ወንጀሉ የተፈጸመው መጋቢት 8 ቀን 2017 ዓ.ም ከምሽቱ ከመሽቱ ሁለት ሰዓት አካባቢ እንደሆነና ድርጊቱ የተፈጸመው መቶ አለቃ በሆነው የሰራዊቱ አባል መሆኑን የሐሩ ወረዳ ፍርድ ቤት ፕሬዝዳንት አቶ ሞቱማ አዱኛ ለቢቢሲ ተናግረዋል። የፍርድ ቤቱ ፕሬዝዳንት ሴትየዋ የስነ ልቦና ጥቃት እንደደረሰባት ገልጸዋል። በማግስቱ ጥዋት የአስገድዶ መድፈር ወንጀል የፈጸመው መቶ አለቃ ፍቃድ ሲሳይ በቁጥጥር ስር መዋሉንም ተናግረዋል። ፍርድ ቤቱም የጉዳዩን ማስረጃዎች በእጁ ወስዶ ግራና ቀኝ የቀረቡትን ማስረጃዎችን ሰምቶ ክርክር ካደረገ በኋላ ወንጀለኛው መቶ አለቃን በሰባት ዓመት ጽኑ ሥርዓት እንዲቀጣ ወስነዋል። በባሌ ተራራዎች ብሔራዊ ፓርክ ምክንያት በመንግሥትና በሕዝቡ መካከል በተነሳ ግጭት የመንግሥት ኃይሎች የህብረተሰቡን መኖሪያ ቤቶች በኃይል እየፈረሱ ነው ተባለ። ሚያዚያ አራት ቀን 2025 ሳነቴ በዲምቱ ቀበሌ በመንግሥት ወታደሮች በጎባ ወረዳና የዞን አመራሮች እንዲሁም በፓርኪው አስተዳዳሪዎች ቤቶችን መፍረስ ተጀመረ። ሁሴን ማርሻሎ፣ አንዩ ካማሎ እና ጀማል ሱሌማን የተባሉ ሦስት ግለሰቦች የነዋሪዎችን ቤት እንዳይፈር ሲከለከሉ በማለት በጎባ ፖሊስ ጣቢያ ታስረው እንዳሉ ተናግረዋል። ፓርኩ በመስከረም 2023 በዩኔስኮ መዝገቡን ተከትሎ መንግስት አስፈላጊውን ጥበቃና የፓርክ ልማት መሰረት በማድረግ እንደ ሪራ፣ ዲምቱ፣ ጫጫ ራፉ እና ሌሎችም መንደሮች እንዲፈናቀሉ ከወሰነ በኋላ ህዝቡ ተቃውሟል። ውድ የገዳ ሚዲያ ኔትወርክ ተከታታዮች ለዛሬ ያዘጋጀንላቸው መረጃዎች እነዚህ ነበሩ። ቀሪው የገዳ ሚዲያ ኔትወርክ ፕሮግራሞች ይቀጥላሉ።